ደረጃ ላይ ደርሷል እና እንሻላ ኢንተርኔት ሲስተካከል የጀመርኩትን ለጋሲ በደንብ እናስቀጥለዋለን። ላለሆኝ ሰላም ልላችሁ ነው። ባቢ ጲላጦስ ኦፓልዬ፣ እንዴት ናችሁ? ኑሮ እንዴት ይዟችኋል? ልላችሁ ነው ይገባል። አዎ ውጤት አምጥተሻል፣ ብስራቱን ልንገርሽ ብዬ ነው እና የወለዳ እውነት ከሆነ የሚወጣል የሚባል ነገር አለ ገባሽ የሚዳበቁ ነገሮች አይደሉም እነዚህ ነገር ዳ እውነታውን መቀየር ከብዷቸዋል እኔ ሁሌ ነው የምናገረው እነዚህ የሁለቱ ሺ ትውልዶች በጣም ከባድ ናቸው መሲ ተተኪ ትውልድ ብለው የሚሏቸው እነሱ ዛሬ አስራ ስምንት ዓመት የሞላቸው የራሳቸው አይዲያ ያላቸው ኮሌጅ የሚማሩ ማህበራዊ ሚዲያ ላይ እድላቸውን ተጠቅመው ጎግል ማድረግ የሚችሉ ገባሽ ስለ ክርስትና ሲጠይቁ ኬሽ በግሪኩ ምን ይላል፣ በሂብሮ ምን ይላል፣ ይሄ ነገርስ ክርስቲያኖች እንዴት ነው የሚያምኑት፣ ሙስሊሞችስ ምንድነው የሚሉት የሚሉት ነገር ፍሪ የሆኑ የትምህርት እድል ያላቸው መብታቸውን የሚያውቁ ትውልዶች ስለሆኑ ሙስሊሞችን መሳደብ ኢየሱስ ክርስቶስን አምላክ አያደርም። የነብዩን መሐመድም መኖር አለመኖር እስልምና መኖር አለመኖሩም ኢየሱስ ክርስቶስን እምነት እንደማያደርገው አምላክ እንደማያደርገው አውቀዋል ሰው ስለዚህ፣ አንድ እውነትን ያለው እሱም መጽሐፍ ቅዱስን ወይ መቀበል ወይ ማስተካከል ነው። ሰው በማስተካከል አምነዋል። በመበረዙ አብረዋል። ኢቭን ከአንድ እና ከሁለት በላይ ጥቅስ የለም። ያም ጥቅስ የኢየሱስ ክርስቶስን አምላክነት የሚያመለክት ነው እንጂ አምላክ መሆኑን የሚያረጋግጥ አይደለም ብለው ከራሳቸው ሲናገሩ እንደመስማት የሚገርም ነገር የለም። ሰው ወደ እውነታው እየተመለሱ ነው ቁርአን ተጻፈው በአንድ ነብይ ነው የሚለው ነበረ። እነሱ ከአርባ በላይ ነቢያቶች አሉን ተጽፎልናል ብለው የሚያስቡት መጽሐፍ ቅዱሳቸው እንግዲህ፣ እንደምታየው ሀሳባቸውን እንኳ ነው ግልጽ ማድረግ የማይችል ነው። የየራሳቸውን ሀሳብ የጻፉበት ነው። ፀሐፊዎቹ እና ማን ናቸው? ምንን መሰረት አድርገውን የጻፉት የታሪኩ አካል ነበሩ ወይ ታሪክ ውስጥ ነበሩ ወይ እና ማናቸው ተብሎ ሲታሰብ ደግሞ እንደነገርኩሽ ላይ አደጋ ላይ ነው የሚወድቀው መጽሐፍ ቅዱስ መጽሐፍ ቅዱስ በእምነት ብቻ የሚታመን መጽሐፍ ቅዱስ ነው በእነሱ ፍልስፋ እነዚህ የሚባሉ ሀሳቦች እንደ ቀልድ የተነሱ ሀሳቦች አልነበሩም በእናንተ በኩል። እነሱ ግን ፌዝ አድርገው ነበር የቆጠሯቸው። ወደ ሪያሊቲ ውስጥ ይመለሱ። ግን የእውነትም መጽሐፍ ቅዱስ በራሱ ሞሮፍ አዲስ ኪዳን ማርያም የማታረግበት ምክንያት የለም ብለው ማርያም አድርጋለች። የማርያም እርጋት ደግሞ ልክ እንደ ልጇ ነው። በሞተች በሶስተኛ ቀን አድርጋለች ብለው የሚናገሩ በጣም ደፋር ናቸው። ሌላኛው እንዴት ላያረግ አይችልም ብለው ቅድስናን የሚያፎካክሩ፣ የሚያበላልጡ፣ ገብቶሻል የሚያነጻጽሩ ሰዎች ናቸው። የኢየሱስን አምላክነት በዛ ደረጃ ነው ሲያደርጉ የቆዩት። ግን ይሄ ታሪካዊ አይደለም ተቀባይነት ያለው አይደለም። ስለዚህ አሁን መጽሐፍ ቅዱስ ይፋ የሚወጣበት የመጽሐፍ ቅዱስ ሀሳቦች በምሁራን የሚጠይቁበት አማኞቹ በራሱ እምናምነው ስናምንበት ነው እንጂ ፈርተን አይደለም። ገብቶሻል አማራጫተን አንቀበልም የሚሉ አማኞች ፈጥረሻል። በሚዲያ ታሪክሽ ውስጥ በነበረሽ ቆይታ አንቺ በጣም ፎከስ ታደርጊ የነበረው የኢየሱስ ክርስቶስ አምላክነት ላይ ስለነበረ ጥያቄው ምእመኑ ላይ ጥያቄ ይፈጥሯል። ኢቭን ኮምፓራቲቭ ላይ ይሰሩ የነበሩት ሰዎች በራሱ ይሄ ነገር በጩኸት በስድብ ሞክ በማድረግ የፈለገ ስልምና ቢሳደቡ አዲስ ኪዳን ላይ የኢየሱስ ክርስቶስ አምላክ እንደማይሆን አውቀዋል። የእግዚአብሔር ልጅ ነው፣ አባት አለው ገባሽ። ሰው አባት ያለው ልጅ ነው። ስለዚህ የአብና ወልድ የተለያዩ እንደሆኑ ሰው የአብ ስልጣንና የወልድ ስልጣን የተለያየ እንደሆነ ያንን አምነው ተቀብሏል። ለመመኑ ደግሞ ማስረዳት እየከበዳቸው ስለሆነ መጽሐፍ ቅዱስ እንዲሻሻል ሀሳቦቹ እንዲስተካከሉ የራሳቸውን አይዲያ እያቀረቡ ነው። ካልሆነ ይህንን ይዘን ከሙስሊሞች ጋር ሁለት ደቂቃ፣ ሶስት ደቂቃ ማውራት አንችልም፣ አደጋ ነው እያሉ ነው። እኔ ደግሞ የምናገረው ለሙስሊም ብቻ አይደለም፣ ለራሳቸው ይሄ ሁለት ሺህ ትውልድ ላይ ሁለት ሺህ ላይ የተወለዱ ትውልዶች ፓትን ጡረታ ውጭም የዘራሹ በቅሏል። ሲሳደቡ የነበሩ ሰዎች ኦልሬዲ ስድባቸው አንቺ አክሴፕት አድርገሽው፣ እኛም ለምደኖ ቀጥለናል። አንቺ የተናገርሻቸው ሀሳቦች ግን ራሳቸውን የቻሉ ሀሳቦች ነው መተዋል ን ከሚንቁ ጥያቄሽን ላይ አሳብ ቢሰጡበት ኖሮ ሞር ዛሬ የተሻለ ቦታ ላይ ይገኛሉ ብዬ አስባለሁ። እነሱ ብቸኛ ድክመት እንደነገርኩሽ የፉክክር ቤት ሳይዘጋ ያድራል ስለሆነ በስድብ በጥላቻ ቤዝመንታቸው ነው ገብቶሻል። ሐዋርያቶች ይፈተሹ ተባሉ ሲፈተሹ ምንም ናቸው እና እስልምና ብቻ አይደለም ሙስሊሞች ብቻ አይደሉም እንደ እንደ እንደ እድል አጋጣሚውን ስታነሱ የጠየቃቸው ጥያቄዎች እንኳን ዛሬ ዋጋ አግኝተው ራሳቸው አምነውበት ነው በኢየሱስ ክርስቶስ አምላክነት ዙሪያ ከሙስሊሞች ጋር የምንቀር የምንነጻጸርበት እድላችን ጠባብ ነው ማስረጃዎች ያንሳሉ ከሶስት ደቂቃ በላይ እንኳን ማስረጃ ማቅረብ የምንችልበት ጉዳይ የለንም። ሊታሰብበት ይገባል እያሉ ነው እንግዲህ። እያየም በእኛ ዘመንም እንግዲህ በፊት ፊደል ነበር የሚቀያየሩት መስይ በቃችን ለሉ አይነት ሃንሁ አይነት ነው አሁን ግን ቃል በቃል ሀሳብ ቀላል ለማድረግ ወይም ደግሞ የሚሰሙሽ ሰዎች ሀሳብሽን እንዲንቁት ነበረ የሚሰድቡሽ ሞክ የሚያረጉሽ ምናምን። ነገር ግን ያንቺው ሀሳብ ፍሬ አፍርቶ ፍሬ አፍርቶ የማርያም እርገት ራሱ ማርያም ሞታ በሶስተኛው ቀን አድርጋለች። ገባሽ? ሐዋርያቶች ስለ ማርያም መጽሐፍ ቅዱስ ላይ አሁን ስለ ኢየሱስ የጻፈ ጳውሎስ፣ ማቴዎስ፣ ዮሐንስ ገባሽ፣ እና ልቋስ ስለ ማርያም ረስተውን ያልጻፉት ወይስ ስለማይገባት ነው? እነሱ ያልጻፉትን እኛ የምንጽፈው በምን ምክንያት ነው? ይሄ ነገር የግል ፍላጎታችን ነው ወይስ እኛ ያለንን ፍቅር እየገለጽን ነው? ምክንያቱም መጽሐፍ ቅዱስ ነው ቤዝመንታቸው የክርስትና የዶክትሪናቸው ቤዝመንት መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ሀሳብ ውጭ ሆኑ ነገሮች ውድቅ እየሆኑ ስለሆነ ለውጥ አመታችኋል። መሲ ኔትወርክሽ ባይሰራም በአትር እንመላችሁ ከዚህ ከነጽጽር ብዙ ህይወት ለምዶችን አካብቻለሁኝ።